በተለይ ምናልባት እኔ ማንሳት የምፈልገው እህትማሙ ኡመር ብኑ ል ኸጣብ ረዲየላሁ አንሁ ቢልዒልም የሚለው ነው። ኡመር ስለ እውቀት የሰጡት ቦታና ለእውቀት የነበራቸው ስፍራ ምን ይመስላል የሚለው ነው። ኡመር ያውቃሉ ኢስላም ያለ እውቀት ሊኖር የሚችል ሃይማኖት እንዳልሆነ ና ኢስላም የእውቀት እምነት እንደሆነ አስረግጠው ነው የሚያውቁት። ኡመር በጣም ፈቂህ ነበሩ። አዋቂ ናቸው፣ ሊቅ ናቸው፣ አርቆ አሳቢ ናቸው። የእውቀት ጉዳይ ዘወትር ያሳስባቸው ነበረ። ምናልባት ሌሎች ታሪኮቻችን ላይ ስናነሳው እንደምናስተውለው በተለይ ይሄ ሑሩብ ርዳ ላይ በተለይ ከነ ሙሰይለመተል ከዛብ ጋር የተደረገው ውጊያ ላይ በርካታ ቁራኦች ሲሞቱ እውቀት ይጠፋል። ቁርአኑ የሀፈዙት የተማሩት ሰዎች ብዙዎቹ እየተገደሉ ነውና ቁርአን ይሰብሰብ የሚለውን ሀሳብ። መነሻውን ለአቡ በክር ሲዲቅ ረዲየላሁ አንሁ ያቀረቡት ዑመር ናቸው። ይሄም ለእውቀት ያላቸውን ቦታና እውቀት እንዴት መጠበቅ እንዳለበት ትልቁ ሀሳብ ቁርአን ብቻ አይደለም ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይሰብሰብ የሚለውን ሀሳብ ራሱ መጀመሪያ አንስተውት የነበሩት ዑመር ናቸው። ከዛ በኋላ ወደ አንድ ወር ገደማ ነው ሱሐቦችን የተለያዩ ታቢዎችን ሁሉንም አማከሩና መጨረሻ ላይ ግን ለጊዜው የታየኝ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ መሰብሰብ ነው አሉ። ብዙ ኢስቲኻራ ኢስቲሻራ ካደረጉ በኋላ ለምን ሲባሉ የሆኑ ሕዝቦች ከቀደምት ሰዎች ታሪክ አንድ ነገር ትዝ አለኝ አላህ ያወረደውን መጻፍት ተወው ራሳቸው መጻፍ ከጻፉ በኋላ ራሳቸው በጻፉት መጻፍ ተጠምደው የአላህን ኪታብ ወደ ጎን ያደረጉበትና ችላ ያሉበት ሁኔታ አስታወስኩና ሰዎች ምናልባት ኪታብ አላህን ይረሳሉ የሚል ሀሳብ ውስጤ ላይ ስላደረተችዋለሁ አሉ አሉ። በኡመር አብዱል አዚዝ ጊዜ ያው ብዙ ሷሃቦችም እያለቁ የታቢዎች ዘመን ሲሆን እነ መሐመድ ብኑ ተድሩስ ኢማሙ እነ ዙህሪን እንዲጻፍ ያዘዙበት ነው። እንደዛ ነው አይደለም መሻይኾች? ምናልባት ያኔ ነው በኡመር ኢብኑ አብዱል አዚዝ ዘመን ነው። ግን ኡመር ሀሳቡ ነበራቸውና፣ ኡመር አንድ ማህበረሰብ ያለ እውቀት ከፍተኛ ደረጃ ይደርሳል፣ ትልቅ ቦታ ያገኛል፣ የሰው ልጆችን ሊመራ ይችላል የሚል እምነት አልነበራቸውም። እውቀት በጣም ወሳኝ ነገር ስለሆነ ኡመር ሁሌም ያነሱ የነበሩት አንድ አባባል አለ ተአለሙ ቀብለ አንተ ሱዱ አው ትሰወዱ የሚል ኢማም ልቡኻሪ የኡምርን ንግግር የሚጠቅሱት አለ። እውቀትን እናንተ ሳትሾሙ በፊት ወይም ሰዎች ደግሞ መሪዎች ሳያደርጓችሁ በፊት እውቀትን ተማሩ በማለዳው የእውቀት ባለቤት ሁኑ ብለው ያዙ ነበረ። ያለ እውቀት የሚደረግ ጉዞ የጨለማ ጉዞ ነው። ያለ እውቀት የሚደረግ ጉዞ ብዙ ነገሮችን ከሚያለማው የሚያጠፋው ይበዛልና ኡምር ዒልም የሚባለው ነገር ወሳኝ እንደሆነ ያውቃሉ እስልምና እና እውቀት የአንድ ሳንቲም ሁለት ግልባጮች ናቸው። ቁል ሃዚህ ሰቢሊ አድዑ ኢለላሂ አላ በሲራ ነው ለነቢዩ ሰለላሁ ዐለይሂ ወሰለም አና ወመን ኢተባአኒ። እኔ ይሄ መንገዲ ነው፣ ወደ አላህ በእውቀት ላይ ተመስርቼ፣ እውቀትን መሰረት አድርጌ ይጣራለሁ። እኔም የተከተሉኝም ሰዎች በእውቀት ላይ እየተመሰረትነን ብሎ እንዲህ እንዲናገሩ ነው አላህ ያዘዛቸው። ለነቢዩ ሰለላሁ ዐለይሂ ወሰለም ወቁል ረቢ ዚድኒ

መዲና ላይ እንግዲህ አዋሊ አካባቢ ምናልባት ሌሎች ታሪካቸውን ስናነሳ አንስተናል። አዋሊ አካባቢ መኖሪያቸው እዛ ነበረ። አንድ ወዳጅ ነበራቸው። በፈረቃ ነበር ነቢዩ ሰለላሁ ዐለይሂ ወሰለም ጋር እየተመላለሱ እውቀቱ እንዳያመልጣቸው ነቢዩ በዕለቱ የሰጡት ትምህርት እንዳያመልጥ። አንዴ እሳቸው ይመጣሉ፣ ሌላ ጊዜ ደግሞ ባልደረባቸውን ይልካሉ። ያ ባልደረባቸው ነቢዩ ጋር የቀሰመውን እውቀት ለእሳቸው እሳቸው ደግሞ ለዛኛው እያደረጉ በእንደዚህ አይነት መልኩ እውቀታቸውን ለማካበትና ኢልማቸውን ለማዳበር ጥረት ያደርጉ ነበር። ከዚያም ባሻገር እንደ ዑመር በእያንዳንዱ ጉዳይ ላይ ተተቡት ያደርጉ ነበር። እውቀት ነክ ነገር አዲስ ነገር ሲሰሙ ኬትን የመጣው ይሄ ነገር ትክክለኛ ሶርሱ ምንድን ነው? እውነት የነቢይ ንግግር ነው ብለው ምን ያህል ያጣሩ እንደነበረና ያልገባቸውም ካለ በአንድ መሳአላ ላይ የነቢዩ ስለ ላሁ ለም ሰሓቦች ጋር እውቀት በተለያዩ ሰዎች ላይ ተበትኖ እንደነበር ስለሚያውቁ ከመጠየቅ ራሱ ወደ ኋላ አይሉም ነበር። በጣም ተዋዲዕ ነበሩና በአንድ ወቅት ላይ ስለ ንቅሳት ሐዲስ የሰማ ሰው አለ ብሎ ሷሃቦችን የጠየቁበት። በአንድ ወቅት ላይ ሌሎች ሷሃቦችን ሰብስበው አንድ ሴትን የሆነ ሰው ካስጨነገፋት የዛ የሽሉ ዋጋ ምንድን ነው ብለው ኡመር ያንን ቅጣቱ ምንድነው የሚለውን ከሱሐቦች ጠይቀው የተረዱበት በአንድ ወቅት ላይ የሰላምታ ጉዳይ አንስተናል ከዚህ በፊት እና አቡ ሙሰል አሻሪ በራን አንኳኩቶ ሶስት ጊዜ፣ ከዛ በኋላ ሲመለስ የታለ ያ ሰው ያቡ ሙሰል አሻሪን ጥሩልኝ ብሎ ለምን ሄድክ ሲሉት ጊዜ አይ ሶስት ያንኳኩታችሁ ካልሆነ ሂዱ ነው የተባልነው ሲል ጊዜ ለዚህ ምስክር ካላ መጣ በስተቀር እሳቸው ለማረጋገጥ ስለፈለጉ ነው፣ ሰምተውት የማያውቁት ነገር ስለሆነ ነው። ከዛ በኋላ አቡ ሙሰል አሻሪ ተጨንቆ ሄዶ ለሌሎች ሱሐቦች ሲነግር እነ ኡበይ ብኑ ካብ ከኛ ትንሹ አቡ ሰይድ አል ኩድሪ ይመሰክርልሃል ብሎ አቡ ሰይድን ይዞ የሄደበትና ኡምር ይህንን እውቀት ከአቡ ሙሰል አሻሪ ከሌሎች ሱሐቦች የቀሰሙበት ሁኔታ ነው ያለውና ኡምር በተለይ በእውቀት ጉዳይ ላይ በጣም ትልቅ ቦታ ይሰጡ ነበረና ተማሩ፣ ቢያንስ እንደው ባይጠቅማችሁ እንኳን አይጎዳችሁም ብለው ዑመር በእንደዚህ አይነት መልኩ ኢለም የንፋዕኩም ለም የድሩኩም በሚል ያነሱበት ሁኔታ አለና፣ ይሄ የሚያሳየን እውቀት ላይ ምን ያህል ትኩረት እንደሰጡና፣ እንዲሁም ለእውቀት የሰጡት ቦታ ላይ ሲያነሱ አንዳንድ ቀውሎቻቸውን ለማንሳት ነው። በቃል እነዚህ ሁሉ መያዝ ይከብዳል እና ከአንድ ሺህ አቢድ ይላሉ። መውቱ አልፊ አቢድን አህወኑ ሚን መውቲ ዓሊሚን በሲሪን ቢሓላሊ ላሂ ወሐራሚ ይሉ ነበረ አቢድ ቢሞት ይሻላል ሀላልና ሀራምን የሚያውቅ አንድ አሊም ከሚሞት በሚል በእንደዚህ አይነት መልኩ ያስቀምጡ ነበር። የእውቀት ማዕከላቶችን እንዲገነቡ ያደረጉት በስራ ውስጥ፣ ኩፋ ውስጥ፣ ሻም ውስጥ መዲና ላይ የተለያዩ እውቀት ማዕከሎች መሳጅዶች ላይ መዳሪሶች እንዲመሰረቱ ያደረጉት ታላቁ ኸሊፋ ናቸው። የኢስላምን በተለይ ኢስላምን የሚያጠፋው የአሊም መሳሳት እንደዚሁም የሙናፊቅ በቁርአን መከራከርና ጠማማ መሪዎች ናቸው በሚል ኢልም ላይ በጣም ትኩረት እንዲሰጥ ከተናገሩት ሁለት ነገሮችን አንስቼ አቆመዋለሁ። አንደኛው ምን አሉ? ተዓለሙ ለዒልማ ይላሉ፣ እውቀትን ተማሩ ወአሊሙሁ እናሰ ሰዎችንም አስተምሩ ወተዐለሙ ወቃረ ወሰኪና እናንተ እርጋታን፣ ይሄ ግርማ ሞገስን፣ አደብ የሚባለውን ነገር በአጠቃላይ ኡለማ ሊላበሱ የሚገባውን ተላበሱ። ወተዋደኡ ሊመን ተዓለምቱም ምንሁ ለዒልማ ይሉ አሉ፣ እውቀት ላስተማራችሁ ሰው ዝቅ ማለትም ተማሩ ይሉ ነበረ። እንደዚሁም ደግሞ ወተዋደኡ ሊመን አለምቱሙሁ ላስተማሯችሁ ብቻ ሳይሆን ላስተማራችሁትም ሰው ዝቅ በሉለት። ወላ ተኩኑ ሚን ጀባብረትል ዑለማ ይላሉ፣ አምባገነን የዑለማ አምባገነኖች አትሁኑ። ፈላ የቆሙ ኢልሙኩም ቢጃህሊኩም እውቀታችሁ በጅህልናችሁ ላይ ማለት ጅህልናችሁ እውቀታችሁን እንዳያበላሽ ጥንቃቄ አድርጉ የሚለውን አንስቶ አንድ የመጨረሻ ያነሱት ምንድነው? ላ የኩኑ ረጅሉ ዓሊመን አሉ ከኡመር ንግግር፣ አንድ ሰው አሊም አይሆንም ሀታ ላ የሕሱደ መንፈውቀሁ ከበላይ ያሉትን በእልም የሚበልጡትን ሰዎች እስካልተመቀኝና ለእነሱ ክብር እስከሰጠ ድረስ እንደዚሁም ከሰጠ ብቻ ነው አሊም ሊሆን የሚችለው ወላ የሕቂረ መንዱነሁ ከታችሁ ያሉትን ደግሞ በእውቀት የሚያንሱትን እስካልናቀና ወላ የእኹዘ አላ ዕልምሂ አጅረን በእውቀቱ ደግሞ ምንም አይነት አጅር እስካልጠየቀ ድረስ ይሄ ሰውዬ